ሲያደርግ እንደዛ ሳረግን ግን አንቺን ተበቅዬ ነው የሚሆነው። ይሄን ታውቂያለሽ አይደል? ታዲያ አሁን ለምን አትበቀለኝም? ተሰማኛለህ። እኔ አሁንም ከነበረከት ጎን ነኝ። እሺ፣ ከእውነት ጎን ነኝ ሁለታችሁ ምንም ብትሉኝም? እኔ ከእውነት ጎን ነው ምቆመው። እርግጠኛ ነሽ? ይሄ የመጨረሻሽ መልስ ነው? አው፣ እርግጠኛ ነኝ። ይሄ የመጨረሻ ውሳኔ ነው። እኛ በጸባይ መተን እናናገርሽ ነበር የመጣ ነው ግን አሻፈረኝ ካልሽ መቼስ፣ አቶ ረታ በሁለት ነገር ሲጎዱ እያየሁ ዝም ምን ሰው አይደለም። ምን ታደርግ ነው? ትሰሚኛለሽ እኔ በእንዳንቺ አይነት ተራ ሴት እምታለል ሰው አይደለሁም። እሺ፣ ለማንኛውም አሁን ባጠፋችሁ ልክ መካስ አለባት። ልጁን ከእነሱ ቤት እንደሰራክሻትና ከአቶ ረታ ጋር ምንም አይነት የማጠንክራዊ ውል እንደሌለሽ ፍርድ ቤት መጥተሽ ትመሰክራያለሽ። እሱንማ ትገሉኛላችሁ እንጂ መቼም አላደርገውም። እሺ፣ እና ህይወቴን እንዲህ ካመሰቃቀልሽ በኋላ ማን አባሽ ይለቅሻል? እና ለምን አትገለኝም? ገደለኛ ወንድ ነኝ ብለህ ታስባለህ? ለምን አሁን አትገለኝም? አንቺ ሴትዮ ዛሬ በእጅ ሰበብ እንዳትሆኝ። ቆይ ቆይ፣ ተረጋጉ፣ ለዚህ እኔ ያለሁ። ቆይ አንቺ ምንድን ነው ሀሳብሽ? ህይወትሽን የሚቀይር ገንዘብ ይሰጥሻል ተባልሽ አይደለ እንዴ? ነገርኩ እኮ ህይወቴ በራሴ መንገድ ቀይሬያለሁ። ከዚህ በኋላ ወንጀልም ኃጢአትም እየሰራሁ መኖር አልፈልግም። ለማንኛውም እኔ እሷ ላይ የማደርገውን ነገር እስክወስን ድረስ ከዚህ ተግባባን። እሺ፣ አሁን ተረጋግተን ማውራት እንችላለን። እነ በረከትን የሚጎዳ ነገር ምንም ነገር ማድረግ አልፈልግም አራት ነጥብ። ለልጅሽ አስበሽ ከሆነ እኮ ከነበረከት ቤት ይልቅ እነ ያቶ ረታ ቤት ነው ተንደላቀ የምንኖረው። አንተ በቃ ከርሲ ይምላለ እንጂ ምንም ነገር ከማድረግ ወደ አላትልም አይደል ይህን ነገር ግን በግድ እንደማስደርግሽ ታውቂያለሽ አይደለ? ይልቅ የማልፈልገውን ነገር እንዳደርግ ባታደርግኝ ጥሩ ነው። ምንም አታመጣም አልኩሽ እኮ። አቶ ረታ እኮ ገንዘብ ስላለው ይህን ኬስ ያለ አንቺ መርታት እንደሚችል አታውቂም? ከቻለ ለምን አይሞክረውም ታዲያ? በቀላሉ ነገሮችን መቋጨት እየቻለ ብዙ ርቀት ሜድ ስላልፈለገ ነው። እሺ በቃ፣ እስካሁን ለደበደብኩሽ ይቅርበኝ፣ ለገደልኩሽ ለማለት ነው። ለነገሩ ሁሌ እንደገደልከኝ አይደል? ካሳለፍኳቸው አስቀያሚ ህይወቶች ከአንተ ጋር ያሳለፍኩት ህይወት ነው ይበልጥ የሚያንገበግበኝ። እንዲህ እንደለመንኩሽ ምትቀር ይመስሎሻል? መልሰሽ እግሬ ላይ ተደፍተሽ ማሪ የምትይኝ ቀን ቅርብ ነው። አሁንም ቢሆን ይህንን ነገር ባላደርግ መልካም ነበር፣ ግን አንቺ ምንም አማራጭ አልሰጠሽም። ምን ልታደርግ ነው ግርማ? እንደገና ልታደርገው ነው? ተሰማኛለህ። ይኸውልህ አንድ ጫፌን እንዳትነካኝ እሺ አንተ የበላህበትን እጅ የምትነክስ ምንም እንዳታደርጊ ግርማ እማዬ ወይዬ እኔ ነው ቆንጆ መቼ ነው ግን ከቤት ወጥቼ መዝናኛ ቦታ የምትወስዱት በቅርቡ አባትሽ ስራ የሌለው ጊዜ ሽርሽር እንወስድሻለን እሺ አንቺ እኔ አባቢ ሆነ ደግሞ ቆንጆ ጊዜ እናሳልፋለን አንቺ ደስ ያለሽ ቦታ በቃ እናንተ በቃ በቅርብ አያልቅም አይደል? በአሁኑ ግን እውነቴን ነው፣ ትንሽ እኮ ችግር ላይ እኮ ስላለን ነው። የምን ችግር በን የተነሳ ነው? አረ በፍጹም። ለምን እንደዛልሽ አባዬ? እኮ በዚህ በዚህ ልጅ የተነሳ አሳራይም በላው እያለ ከአንቺ ጋር ሲያወራ ሰምቼዋለሁ። ምን ወይ በረከት፣ ዝም በይው፣ እሱ በሌላ ነገር ተናዶ ነው። ደግሞ ሁለታችንም እንደምንወድስ ታውቂያለሽ አይደል? እኔም እኮ ወዳችኋለሁ። ከእናንተ ውጭ መኖር አልፈልግም። እኛም እኮ በጣም ነው የምንወድሽ እኮ የኔ ማር፣ ከማንም ጋር እንድትኖሪ አናደርግም። እሺ ምነው፣ ችግር አለ እንዴ? ከጌዲዮን ጋር አልተገናኛችሁም እንዴ? ማለት ምንም የነገርሽ ነገር የለም። ለእኔ ምንም ያለኝ ነገር የለም። ምነው፣ ችግር አለ እንዴ? ምናልባት ረስቶት ይሆናል ስስትዬ አሁን ውስጥ ገብተሽ ተጮሽ ልትሉኝ ነው? ይሄ እኮ የትልቅ ሰዋሪ ስለሆነ እኮ ነው የኔ ስህተት። እና ከኔ ጋር መቼ ነው የምትጮኪ? ከኔ ጋር ለእኔ መቼ ነው ጊዜ የምትሰጡ? እውነቷን ነው። አሁን ሁላችንም በራሳችን ጉዳይ ተጠምደን ልጃችንን እረሳ ናት። ምናልባት ጊዜ ያጣችሁት ለእሷ እንደሆነ ስላልተረዳችሁ ይሆናል። የሆነ ነገር ልትነግርኝ የፈለግሽ ትመስያለሽ። ምንድን ነው እሱ? ጌዲ ምን ብሎሽ ነው? እነ ጌዲዮን ቤት እያለን ያ ገጀራው እዛ አካባቢ ማንጃበብ ጀምሮ ነበር። እሱማ ግልጽ ነው። ይሄ የማይረባ አሁን ሁሉ ነገር በሕግ ተይዟል። አይዞሽ እሱንም ፖሊሶች እያሳደዱት ነው። ሌላም ያል ነገርኩሽ ነገር አለ። ምንድን ነው እሱ? ገጀራው የሚባለው ስስትን እንደሰጠው በገንዘብና በሌላ ነገር ሊደልኝ እየሞከረ ነበር። ምን እኔ ግን መቼም አላደርገውም። ለምን ሚሊዮን ብር አይሰጠኝም? ስስቴንማ ለማንም አሳልፌ አልሰጥም። ከዚህ በፊት የደረሰባት ስቃይ ይበቃል። ይገርማል፣ በጣም በጣል እኔ ነኝ የገረምኩሽ። ነገሩን ነው እንጂ ከዚህ በፊት የነበረችው ሰራተኛ ያሳልፋኝ ሰታኝ ነበር። አንቺ ደግሞ ነገሩን በግልጽ ያው እየነገርሽኝ፣ ታማኝነትሽን እያሳየሽኝ ነው። ሌላም ነገር አለ ያልሽው ግን ምንድን ነው እሱ? እንኳን ትንሽ ከበድ ይላል። ምናልባት አንቺም ስትሰሚው ልደነግጭ ትችያለሽ። ከልጄ ጋር የተያያዘ አይደለም አይደል? በፍጹም እንደአሁኑ ልቤን ተውሳ፣ ሌላው ለገጀራው ሰጥቼው ነበር ማለት። ከገጀራው ፍቅር ይዞሽ ነበር። አይዞሽ አሁን እኮ ከሱ ነፃ ነኝ። ያኔ ምን ነክቶኝ ምን አስነክቶኝ እንደዚህ እንደሆንኩኝ አላውቅም። እርግጠኛ ነሽ ግን? አሁንም ከዚህ ሰውዬው ጋር ምንም አይነት ግንኙነት የለሽም? ቴ እንጂ ትይ። ቢኖረኝ ለአንቺ መጥቼ ሁሉ ነገር የምነግርሽ ይመስልሻል? እመኝኝ። ያ ሰው አሁን ለእኔም ጠላቴ ነው። እንደዚህ ወጣ ብዬ ከአንተ ጋር ምሳ ከበላሁኝ በጣም ረጅም ጊዜ። ለማንኛውም ግን በጣም ነው ማመሰግነው። ምንም አይደል። ሄለን ደውላለች ነበር እንዴ? አልደወለችልኝ እንዴ። መጡ እንዴ? አዎ፣ መጥቷል። ሆስፒታል እኮ ነው ያሉት። ምን ነው አመማት? አይ ብዙም አላማት። ዶክተሯ ሊያገኛት ያገኛት ይፈልጋል። እንደገና ደግሞ የእርግዝና ምርመራ ማድረግ አለባት። ግን ነብሰ ጥሩ የሆነች ይመስላል። እንግዲህ እሱን የምርመራ ውጤቱ ነው የሚለየው። ብትሆን ግን፣ ሄለን በጣም ነበር ደስ የሚላት። ቆይ ለምን እንደዚህ አልሽ? በነገራችን ላይ ጥሩ ሚስጥረኛዋ አድርጋሻለች። መቼም ከእናንተ ይልቅ እኔ ምቀርባት ይመስለኛል። ስለዚህ ማርገዝ እንደምትፈልግ ነግራሻለች ማለት ነው? አልነገረችኝም፣ ግን ጠርጥሬ ነበር። ምናልባት ጥርጣሬ እውነት ሊሆን ይችላል እያልሽ ነው ወይ? ነፍሰ ጡር ስለሆነች ይሆናል፣ ለኔ ለመንገድ ዳር ዳር ስትል የነበረው ግን እኛም እኮ የተጨበጠ ነገር አልያዝንም። እሱማ ከማዘር ጥርጣሬ ተነስተን እኮ ነው ሁለታችንም እዛ ድምዳሜ ላይ ደረስ ነው። ግን እውነት ከሆነ አሁን ምንድን ነው የሚደረገው? ለጌዲ፣ ዶክተሩ ይሄ ፈጽሞ ሊሆን እንደማይችል ነው የነገረው። በርግጥ ከባድ ነው እንዴት ነው በዚህ ትልቅ ሕመም ላይ ዘጠኝ ወር ሙሉ ጽንሱን ተሸክማ ልትወልድ የምትችለው? ግን ደግሞ እዚህ ጋር ሁለቱም ልጅ ይፈልጋሉ። የጌዲ እናትም ልጅ ትፈልጋለች። እሱ ፈጣሪው ናቸው እንጂ በጣም የሚያሳዝን ቤተሰብ ነው። ጠበቃችንን ዛሬ አላገኘውም እንዴ? አላገኘትም፣ ግን ስልክ ደውሎልኝ ነበር። እና ምን አለክ? ለእኛም ቢሆን ነገሩ በጣም ከባድ ነው። ለምንድን ነው ከባድ የሚሆንብን እንዴ? ሲጀመር ፍርድ ቤቱ እራሱ አይደል እንዴ በጉድፍቻ ማሳደግ ትችላላችሁ ብሎ ይሰጣል። ፍርድ ቤቱ ብቻ ስለፈረደ ኮ አይደለም ይግባኝ የሚባል ነገር አለ እያለ እኮ ነው ጠበቀው። ማን ነው ይግባኝ የሚጠይቀው? አረ ታኗ ሌላ ማን ይሆናል። እና ፍርድ ቤቱ ይግባኝ ጥያቄውን ተቀበለው። ሲጀመር አልቀበልም የማለት እኮ ምንም መብት የለውም። እና ይግባኝ ስለጠየቀ ብቻ ዝም ብለን ልጃችን አንጠልጥለን ልንሰጠው ነው? ማን እንስጠዋለን? ቋንጭ ለነገሩ ለምንድነው የምትቸኩይው? እኔ አሁንም ቢሆን ይሄ ነገር ምንም እያማረኝ አይደለም። ለማንኛውም የልጅቷ ወላጅ እናት በደንብ ታስፈልጋቸዋለች ብሎናል። ለእሷ አታስብለው። ሁል ጊዜ ቢሆን ከኛ ጎን ናት። ከዚህ በኋላ ያቺ ማትረባ ምንም ነገር እንዳያሳስቡት ይል ጠበቃዬ። እሷ ፍርድ ቤት ቆማ ልጄን ከእኔ እንደሰረቀች የምትመሰክር ከሆነ እንዲሁም ልጄ የእኔ መሆኗ ከተረጋገጠ ምናልባት ከይዙን የማሸነፍ አጋጣሚ ሊኖረን ይችላል ብሎኛል። መጀመሪያም አልሰማማሉኝ እንጂ ይሄ ነገር ያለጩና ሊፈታ እንደማይችል ነግሬዎት ነበር እኮ ምን ላድርግ ክህደቷ ስለበዛብኝና በጣም ስላበሳጨችኝ እኮ ነው ብገድላት ሁላ ደስታዬ ነበር ጉዳዩን በአጭሩ መፍታት እየተቻለ ነብሰ ገዳይ መሆን ምን አመጠው ጋሽ እሺ ምን እንዳሰብክ ብቻ ነገር ያሰብኩትን ሳይሆን አስቤ ማደርገውን በተግባር ባሳዩት አይሻልም መቀባጠሩን ተውና እች ልጅ ፍርድ ቤት ቆማ ለእኔ ትመሰክራለች ወይስ አትመሰክርም? በእርግጠኝነት አሁን ከእርሶ ጎን ትቆማለች። ምን ገጀሮ፣ ይሄን ነገር አቁም። መጀመሪያ ስልክ ላይ ያለውን ቪዲዮ ባሳይሻ አይሻልም? እናትሽን እኔ አይደለም ያሰርኳቸው ግን ያሰራት ሰውዬ የእናትሽን ሕይወት ለማጥፋት ከእኔ አንድ ስልክ ጥሪ ብቻ ነው የሚፈልገው። አንተ አሳማ! እንዴት ነው ግን በማየኔ እንደዚህ መጨከን የቻልከው? እንዴት ነው ይልቃውን። አሁን ፍሬነሽ፣ መቼስ ከዚህ በኋላ ምን ማድረግ እንዳለብሽ አነግርሽም። እንዴት እንደዚህ ታደርጋለህ ግርማ? ሕሊና የሚባል እንኳን ነገር የለህም። እማዬ እኮ ናት። አስር ጊዜ የማይ የማያትበኝ። ለገንዘብ ስል እንኳን አማቼን፣ ሚስቴን የከዳው ሰው ነኝ ይልቅ ብዙ ጊዜ የለንም። አሁኑኑ ሄደሽ ያበላሽሽውን ነገር ሄደሽ አስተካክዩ። መቼም ከእናትሽ የልጅሽን አሳዳጊ አትመርጭም አይደለም። አመሰግናለሁ ምረት እኔ ምልሽ፣ ናርዶስ አንድ ነገር ነግረኝ ነበር። አታስብ ጋሺ፣ አሁን እኮ ምንም ነገር የለንም። ለትዬም ቢሆን እኮ ሁሉም ነገር በስህተት የተፈጠረ ነገር መሆኑን ነግረታለሁ። እና አሁንም አላገኘውም እያልሽ ነው? ምናልባት ካላመናችሁ ከቤታችሁ በክብር ልታባርሩ ትችላላችሁ። ደግሞ እረዳችኋለሁ። አንቺን ከቤት ስለማባረር ማንም ያወራ የለም። ገጀሮ አሁንም በፖሊስ እንደሚፈልግ ታውቂያለሽ አይደል? ስታወሩ ሰምቻችኋለሁ። ቆይ፣ ስልክ አለሽ እንዴ? የለኝም። እርግጠኛ ነሽ? ለምንድን ነው ግን ሁለታችሁም የሆነ ጥያቄ ከጠየቃችሁኝ በኋላ እርግጠኛ ነሽ የምትሉኝ? ይኸውልሽ ምረት፣ እኛ እዛው እጅ ከፍንጅ እንድያዝ ብለን ነው እንጂ ለሌላ ነገር ብለን አይደለም። ለማንኛውም አግኝቼው አላቅም፣ ላገኘውም አልፈልግም። ሌላ የምትፈልገው ነገር ካለ ውስጥ ነኝ። ቡናው በረዶ ሆኖ የለ እንዴ? ማነሽ፣ ምረት አጅሪት አሁን ስጥጋበሽ በረድ አለልሽ። ከዚህ በኋላ ተረታ የሚሉችን ነገር በሙሉ ታደርጋለች ማለት ነው። እናቴን ብቻ ምንም አታድርጓት። እኔ ነው እኔ እኮ እንደሆነ ለአቶ ረታ እናትሽን አሳልፍ ሰጥቻቸዋለሁ። አንተ ጭ እናቴን አሳልፈ ሰጣት። አሁን የሚሉሽን ካደረግሽ እኮ አቶ ረታም እኮ እናትሽን ምንም አያደርጓትም። እድል እንዲ፣ አቶ ረታ ፍርድ ቤት ቆሜ እሙቲን ከረታ ቤት ሰርቂያት ነው እንድላድል የፈለጋችሁት? እሱን እኮ እሺ አልኳችሁ። ያንን ለመመስከር ዝግጁ ነኝ አልኳችሁ እኮ መጀመሪያ ያበላሸሽውን ስሜን ማስተካከል አለብሽ። እንዴት ብዬ ነው የማስተካከለው? ሄጀለ ናርዱስ የነገርኩ ውሸት ነው። አቶ ረታ ከኔ ጋር ማብጣ አይደለም፣ ስስትን የወለድኳት ወለድኳት በማህፀን ኪራይ ነው እንድላት ነው። እንደዚህማ በፍጹም አይሆንም። የማህፀን ኪራይ እኛ ሀገር ሌጋል አይደለም። ቅምጤ እንደነበርሽ ለሁሉም ትናገሪያለሽ። ምን ተመልከቱልኝ፣ ብቻውን ሲደነግጥ አጠገብህ ያለ ሰውዬ ሚስትህን አማክቶ እንዳስወለደኝ እያወክ እንዴት እስካሁን ዝም አልክ? ደግ አረገ እንድናደድ ነው። ሲጀመር ለአንቺ ከስሜት የዘለለ ምንም አይነት ስሜት የለኝም። እኔ አቶ ረታ ባለቤት ስለዚህ ነገር ስትሰማ ምን ትላለች ብዬ ነው የደነገርኩት። እሷ ለራሷ በጣም ታማ አልጋ ይዛ ነው ያለችው። እንዴት ልሰማ ትችላለች? ማንስ ሊነግራት ይችላል? እንደዛ ከሆነ መልካም ነው። ግን ከትዳር ውጭ መማገጥ አያስከስስም እንዴ? አንተ እዛ ጋር ምን ወሰደ? አትፍረድበት። እንደዚህ የማያሽቃበጥ ከሆነ ሆዱን መሙላት አይችልም። ይህ ነገር እንዳለቀ ግን እኔ ራሴ ነኝ ጉሮሮሽ ተረጋጋልኩ ቆይ፣ እኔ እዚህ ቁጭ ብዬ ከእናንተ ጋር ሳወራ ጭራሽ የቆሎ ጓደኛችሁ አረጋችሁ። ትሰሚኛለሽ? አንቺን ብትሆኝ ከዚህ በኋላ በእኔ ትዕዛዝ ብቻ ነው ብትንቀሳቀሽው። ይሄ ነገር በሰላም እስኪጠናቀቅ ድረስ አርግ ያልኩሽን በሙሉ የማድረግ ግዴታ አለብሽ። አንድ ነገር ተነፍሳለሁ ብቲ ወይም አወራለሁ ብቲ የማልፈልገውን ነገር እንዳደርገው ምታስገድድ ገባሽ ገባሽ ወይ አይደል ቆይ ከእኔ ምንድን ነው የምፈልገው ምንም አንቺም ብቻ ካልፈለኩስ ብታስገድደኝ ነው ይኸውልሽ አሁን ወሬ ብቻ አይደለም ገንዘብ ማለት የአንተን ያንተን ገንዘብ መቀመጫውስ ከተተውሽ አሁን አሳልፈኝ እየሰደብሽኝ ነው ተሳስቼ ነበር ካንተ ምንም አይነት ፍቅር አልያዘኝም እሺ እንዳውም ልንገር በጣም ታስጠለኛለሽ እሺ እየዋሸሽኝ እንደሆነ አውቃለሁ ግን እኮ ጋሼ እንደነገረኝ ይሄን ሰውዬ በዘዴ በፖሊስ እጅ ከፍንጅ ማስያዝ ይችላል እነትዬም ያርፋሉ ምን እያሰብሽ ነው ምናልባት ብትጎዳኝስ ብዬ እኮ እያሰብኩ ነው እርግጠኛ ነሽ ይህን ነገር ነው እያሰብሽ ያለሽው ነገር የምታውጠንጥኝ ነው ይመስለው እየካሄደ እራሱን እንኳን የሚጠራጠር ሰው እንዴት ሌላ ሰው ያምናል ብዬ አስባለሁ እሺ በቃ ለመሆኑ ገንዘቡን ከየት ነው ያገኘከው? ከየትም ላገኘው አንቺ ምን ያገባሻል? አይዞሽ ካሰርሽ አይደለም። እሺ፣ እና ቆይ ምን ልታደርገ ነው? ትንሽ ስራ ትቀራኛለች። ልክ እሷ እንደጨረስኩት አንቺን ይዤ ወደ አንዱ ቦታ ሽው ነው። የት ነው ይዘኸኝ ሽው የምትለው? ገንዘቡ ይኑሪሽ እንጂ መኖሪያው ይጠፋል ብለሽ ነው? እሺ፣ ትንሽ እንዳስብበት ጊዜ ይስጠኝ። ምረት፣ ደግሞ ጊዜ የለንም እያልኩሽ ነገሩን እኮ ሱሪ ባንገት አደረከው። በቃ ትንሽ ጊዜ ስጠኝ። እሺ። የት ልጠብቅሽ? የት ይሻላል? ማሙል ሙዚቃ ቤት? እየቀለርሽብኝ ነው እንዴ? እኔ እኮ ከምሬ ነው ማውራሽ። እኔ የምለ እስካሁን ግን ለምንድን ነው ስልክ ስልክህን ያልተሰጠኸኝ? ስላልጠየቅሽኝ ልበልሽ? እናሁን ከጠየቅኩት ትሰጠኛለህ? እሺ አጂ በቃ። ዜሮ ስጠኝ። አይሰራም። ምን ሆንሽ ነው? ደህና አይደለሽም እንዴ? አይደለሁም ብልሽ የምታደርጊልኝ ነገር አለ እንዴ? እየጮሽብኝ እኮ ነው። ነው ወይስ ያገጀራው የሚል ባለው አስፈራራሽ? እስቲ እንዴ! በጣም እኮ ነው የበላሽው። እሺ ልቀቂ፣ በእናትሽ። አንቺን ለምን ዋሽሽ ብሎ ነው እንደዚህ ያደረገኝ? ማንን ዋሽተሽ ነው አንቺን ሁሉንም አልገባኝም። እኔን ደሞ ምንድን ነው አሸሽኝ? አናዳኝ በጣም እመታትና አባብዬ ካስተኛት በኋላ ታሳዘነኝና መልሼ አለቅሳለሁ። ለልጅ መጥፎ እናት ልሆን እችላለሁ፣ ግን እናቷ ነኝ። ብቻዬ ነገር በሰላም ይጠናቀቅ እንጂ በፈለግሽ ሰዓት እየመጣሽ ማየት ትችላለሽ። ምናልባትም እዚህ መጥቼ ላያት እችላለሁ። ምን ማለት ነው ስስት? ለእናንተ የምትገባ ልጅ አይደለችም። በረከት እንደፈራው ያ ሰውዬ አንቺንም በገንዘቡ ገዛሽ አይደል? እና ያው ለማስመሰል ምን ነበረ? እየተሳሳትሽ ነው ናርዶስ። እኔ ማንም ሰው በገንዘብ አልገዛኝም። እና ምንድነው ቆይ እያልሽ ያለሽው? ለረታ ቅምጡ ነበርኩ ሌላኛው ሚስቱ በኝ፣ ያኔ ግን ለልጅ ብሎ ከኔ ጋር ተኛ ነበር ያልሽው። እሱን እኮ ነው ዋሽችሻለሁ እያልኩሽ ያለሁት። ገጀራው ሚስጥሩን ስለደረሰበት፣ እንዴት እንዳወቀ ባላውቅም፣ ሚስጥሩን ስለደረሰበት ነው እንደዚህ ያሰባበጠኝ ግን ይሄ ነገር ስስት የኛ ልጅ ከመሆኗ ምንም የሚቀይረው ነገር የለም። ፍርድ ቤት ቆሜ ለመሰክር ነው። ምን ብለሽ ነው የምመሰክሪው? ስስት የረታ ልጅ እንደሆነች ከቤቱ ሰርቄ ለእናንተ እንደሸጥኩላችሁ ምን የልጅ አባት ሳይሰማ ልጅ ለእናንተ ሸጭ ፍርድ ቤት ማሳደግ ስለቃቴን ብዬ ለእናንተ በጉድ ፍቻ መልክ እንድታሳድጉ ስለሰጠኋችሁ ይህንን ሁሉ መሰከራለሁ። ቆይ ምን አይነቷ ማትረቢና ርካሽ ሰው ነሽ? አዝናለሁ ናርዶስ። የነገር ባይሆን ደስ ይለኝ ነበረ? ግን አሁን ከነረታ ጎን መቆም ያለብኝ ይመስለኛል። ከማንም ጎን ብትቆሚ ምንም አታመጭም። እሺ ደግሞ ስህተት የእኔ ልጅ ናቸው፣ የእኔ ብቻ። ወይ እነዚህ ሰዎች ጨርቄን ሊያስጥሉኝ ነው እንዴ! ምንም አታመጣም። የራሱ ጉዳይ። ቀንደው ለበረከት ልደውልለት። የምትፈልገውን ነገር አድርግ ያለው ለናርዶስ ሁሉንም ነገር የነገርኳት ነገር ውሸት እንደሆነ ነግሬያታለሁ። ለናርዶስ እውነታውን ባታስተባቢም ምንም ለውጥ አያመጣም። ዋናው ፍርድ ቤት ቀርበሽ መመስከርሽ ነው። እባክህን እናቴን አንዴ አሳየኝ። እናቴ የልብ ታማሚ ናት። እባክህን አትወረት። እባክህን አንቺ ከእኛ ጋር መተባበርሽን እስከ ቀጠርሽ ድረስ እናትሽ ላይ ምንም ነገር ሊፈጠር አይችልም። እውነቴን ነው፣ ፍርድ ቤት ቆሜ መሰክራለሁ። እናቴን ግን ልቀቃት እባክህን። ነገርኩሽ እኮ ልጄን መልስ ሺ ሳገኝ ነው እናትሽን እምታገኛት። እንዴ ቆይ ፍርድ ቤቱ ባይወስንልህ እናቴ ልትገላት ነው? ለምንድን ነው የማይወስንልኝ? እዚህ ጋር እኮ ብቸኛው ተጠቀ እኔ ነኝ አይደል? እድሜ ለአንቺ፣ ይሄኔ ከልጄ ጋርና ከቤተሰቤ ጋር ጥሩ የሆነ ጊዜ እያሳለፍኩ ነበር። እሺ እኔ እንደፈለክ አድርገኝ፣ በሽተኛ እናቴን ግን እባክህ ተዋት። አይዞሽ እኔ እኮ እንደ አንቺ ጨካኝ አይደለሁም። አሁንም ልጄን ላገኝ እንጂ እናትሽን እለቃቸዋለሁ ፍርድ ቤት ቆሜ እንድመሰከርልኝ ልጅን እንድሰጥ ቃል አልገባሁልኝም ጥሩ ስለዚህ ሁለተኛውን ስምምነት እዚህ መፈጸም እንችላለን ማለት ነው ደግሞ የምን ሁለተኛ ስምምነት ነው ምናልባት ይሄ ነገር ባይሳካና ፍርድ ቤቱ ለእኔ ባይፈርድልኝ እሙቲን ከዛ ቤት ሰርቀሽ ታመጫታለሽ ምን እንዴ ቆይ እንዴት ነው እሙቲን እኔ ከዛ ቤት የምሰርቀው ጠፋሽ እንዴ ከአራት ዓመት በፊት ከእኔ ቤት እንደሰረቅሽ ምነዋ እየቀለድክብኝ ነው አይደል ከአሁኑ ፓስፖርት ታዘጋጅላታለህ። ከዛ በፍጥነት ከዚህ ሀገር እንድትወጣ አደርጋለሁ። እሱን እንደፈለግክ ማድረግ ትችላለህ። እኔ ግን በፍጹም ሙቴ ከዚያ ቤት ሰርቄ ላመጣላችል። እንግዲያውስ ፍርድ ቤቱ ልጄን ለእኔ እንዲወስንልኝ ጸልይ። አለበለዚያ አለበለዚያ ምን አለበለዚያማ፣ ከዚህ በፊት አይተሽም አታውቂው ጨካኙን ረታን አስተዋውቅሻለሁ። ገባሽ? እኔ እኮ መጀመሪያም ተናግሬ ነበር ይቺ ልጅ ልትታመን የምትችል ልጅ አይደለችም ብዬሽ ነበር፣ ናርዲ። ያ አረታ የሚባለው ሰውዬ በገንዘቡ አታሏት ነው የሚሆነው። እሱም ግልጽ ነው። ስስትንም ከአቶ አረታ ቤት እንደሰረኳት የእሱ ሙሽማ እንደነበርኩኝ ፍርድ ቤት ቆሜ ይመሰክራለሁ ነው የምትለው። እና እንደዚህ ስትል አመንሻት። በእርግጥ የአረታ አባይ ብሏት እንደሆነ ያስታውቃል። አንቺ እኮ ዝንበሽ እየተጨነቅሽ እኔን የምታስጨንቂኝ ማለት እንዴ? ቆይ ስታስቢው እንዴት ነው? ልጃችሁ ትሁን ብሎ የወሰነውን ነገር ፍርድ ቤቱ መልሶ ልጃችሁ አይደለች የሚለን እንዴ? አንተ ራስህ ካልነበርክ እንዴ ይግባኝ ምናምን ስትል የነበረው? እና ይግባኝ የጠየቀው ሉ ያሸንፋል ያለው ማን ነው? አሁንስ ሁሉም ነገር እኔ ግራ እያጋባኝ ነው። እንደ ፈለገች ትመስክር። ሲጀምር እኛ ብር እንደሰጠናት ምን ማረጋገጫ አላት? ከረታ ቤት ስስት እንደሰረቀቻት ና እኛን ግን አባቷ ሞቷል ለማለቷ ረታ ማረጋገጫ አለው እኮ። የእኛ ጥፋት ምንድን ነው? የስስት አባት መሞቱን እኮ ማረጋገጥ የነበረበት ፍርድ ቤቱ ነው አይደል? እንዴ ልክ ነህ። እኛ ምን አጠፋን? አንዲት ማሳደግ ካቃታት ሴት ተቀብለን ነው በህጋዊ መንገድ ስስትን እያሳደግናት ያለ ነው። ናርዲኮ የለምደ ሁሌ ኔጌቲቭ ነገር የምታስቢው ምራት። ወዴት ነው? ከገጀሮ ጋር ቀጠሮ አለኝ። ሁሉ ነገር ጋሽ ያውቃል? ያንን ወረበላ ዛሬ ለህግ አሳልፈን እንሰጠዋለን። በልቤና በስስቴ ማን እንደተቀለደ አይቀራት ጋሼ